በስመ አብ በወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡር አባታችን በላካ የለቆሞስ አባ ሳሙኤል አስፋው እዚህ የታላቁና የታሪካዊ ቤተክርስቲያን ዋና አስተዳዳሪና የመንጋው ጠባቂ ክቡር መምህራችን፣ ላይ ከሰላም ደረሰ መኮንን የደብራችን ዋና ጸሐፊ፣ የተከበራችሁ የአስተዳደር ሰራተኞች ሊቃውንተ ቤተ እግዚአብሔር፣ ያሬዳውያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ እንዲሁም በዚች ቅድስት ቤተክርስቲያን ዙሪያ የተሰበሰባችሁ ወንዶችም ሴቶችም፣ አባቶችና እናቶች፣ ወንድሞችና እህቶች፣ እንዲሁም አውደ ምሕረቱን ስታደምቁት የነበራችሁት የደብራችን የሰንበት ትምህርት ቤት መዘምራን ወጣቶች በልዑል አምላካችን እግዚአብሔር ስም እንደምን አደራችሁ? በድጋሚ እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ሳይገባን እንዲገባን አድርጎ በሚገባን ቦታ ስለሰበሰበን ስሙ ለዘላለም የተመሰገነ ይሁንልን። ጻድቅስ ከመ በቀልት ይፈሪ ወይበዝኅ ከመ ዝግባ ዘሊባኖስ መዝሙር ዘጠና አንድ ከቁጥር 12 ይህንን ኃይለ ቃል በማንሳት እንደ እግዚአብሔር ፈቃድ ለትንሽ ደቂቃ ከኔ ጋር እንቆያለን። እግዚአብሔር ከሁላችን ጋር ይሆንልን። ጻድቅ እንደ ዘንባባ ያፈራል የሚለውን ኃይለ ቃል በማንሳት እንማማራለን። ይህንን ቃል የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። ነቢየ እግዚአብሔር ቅዱስ ዳዊት እንግዲህ በትንቢት መነጽር አይቶ ተመልክቶ ክርስቶስ እንደሚወለድ ክርስቶስ በዚህ ዓለም እንደሚመላለስ ከተናገረ በኋላ እንዲሁም ደግሞ እሱን የሚከተሉት ጻድቃን ሁሉ በፅርቃቸው፣ በምግባራቸው በሃይማኖታቸው የታወቁ ሁሉ እንደ ዘንባባ ፍሬያቸው የሚለቀም፣ ለተራበው ፍሬያቸው የሚያጠግብ፣ ለታረዘ ቅጠላቸው ልብስ የሚሆን እንደሆነ ሰፋ አድርጎ እንደተናገረ ይነገራል ማለት ነው። እንግዲህ ጻርቃን ሲነሱ አባቶቻችን ነቢያትም ቀድመው ተነስተው ነበረ ነቢያት ይወርዳል ይወለዳል እያሉ ስለ ክርስቶስ መንጣት ስለ ክርስቶስ መወለድ ስለ ክርስቶስ ሰው መሆን ሰፋ ባለመልኩ መልኩ በትንይት መነጽር አይተው ተመልክተው ተናግረዋል። ከነቢያት አንዱ ዛሬ እናከብረው የቻልነው ነው ታላቁ ኤልሳዕ እንደሆነ በዚህ ታሪክ ውስጥ ያካትትልናል ማለት ነው። ታላቁ ኤልሳዕ የታላቁ ነቢይ ኤልያስ ደቀ መዝሙር እንደሆነ ይታወቃል። ነቢያት በየስራቸው በየታሪካቸው በየመልካም ግብራቸው ይታወቃሉ። ታላቁ ኤልያስ የሚታወቀው እንግዲህ ሰማይን በመዝጋት ከሰማይ ደግሞ የተዘጋውን ሰማይ ከፍቶ ዝናብ በማውረድ እንዲሁም አመፀኞችን በጸሎቱ የማጥፋት በጸሎቱ የተራቡትን የማጥገብ በጸሎቱ የሞቱትን በማንሳት በጸሎቱ ባሕረ ዮርዳኖስን ያለ ጀልባ ተሻግሮ በጸሎቱ ወደ ሰማይ በእሳት ሰረገላ ማድረጉን እና ያለን ታላቁን ኤልያስ። ስለዚህ እያድግ ወልድ ግብረ አወደውና ኤልያስ የመረጠው ኤልያስ የጠራው ኤልያስ ልጄ ብሎ ወደ እርሱ ያመጣው ገና በበላቴነቱ በሬ ጠምዶ በሚያርስበት በማሳው ላይ ጠርቶ አንተ የእግዚአብሔር ተላላኪ የዚያየር ነቢይ ትሆናለህ እንጂ በዚህ በእርሻው በማሳው መካከል በሬ እያረስክ አትኖርም ብሎ አጽፍን ጣለበትና ተከተለ ብሎ የመረጠው ታላቁ ነቢይ ኤልሳዕ ነው። ተመራጩ ኤልሳዕ ሲሆን የተመረጠው ኤልሳዕ አባቱን ተከትሎ ኤልያስን ኤልያስ ወደሚሄድበት ወደ ቀርሜሎስ ሲወስደ ጨርቄ ማቄ አላለም። ስለዚህ ወዲያውኑ ቆይ ትንሽ ጠብቀኝ አለ። ትንሽ ጠብቀሃለሁ ብሎ የእግዚአብሔር ነቢይ በማሳው መካከል ከቆመ በኋላ ታላቁ ነቢይ ኤልሳዕ የጠመዳቸውን በሮች አርዶ በዚያ በመጥመጃው በቀንበሩ፣ በሞፈሩ ያንን ፈላልጦ ጠብሶ ለተራውትና ለተጣሙት መግቦ ከዚህ በኋላ ኩሎ አደግነ ወተሎናከ ሁሉን ትተን ተከተልን ብለው ሐዋርያት እንደተናገሩት ሁሉን ትቶ ዓለም በቃይ ከዚህ በኋላ ነብዩን ተከትዬ የነቢዩን ስራ ሰራለሁ ነብዩ መርጦኛልና የነቢዩ አምላክ ይረዳኛል ብሎ ኤልያስን ተከትሎ ሄደ ማለት ነው። ስለዚህ ኤልያስን ተከትሎ ቢሄድ አልተጎዳም ኤልሳዕ። እና ስለዚህ ኤልያስን ተከትሎ ከኤልያስ ጋር የኤልያስ ደቀ መዝሙር ሁኖ ሲኖር ኤልያስ የሚናገረውን ትንስ ሲያደምጥ ከዚህ በኋላ እሱም ደግሞ ከደድቀነያድ ቁጥር ተቆጥሮ በደቀነ ያት መካከል አባቶቻቸው ያት የሚናገሩትን ትምህርት እየሰሙ ትምህርታቸውን እያደም እያደመጡ እነሱም ያቱ ነው ትምህርት እንዲያናገሩ ተደረገ ማለት ነው። ከዚህ በኋላ ኤልያስ የሚወሰድበት ጊዜ ደረሰ። ኤልያስ የሚጠራበት ጊዜ ደረሰ። በሞት አይደለም። ኤልያስ ወደ እግዚአብሔር የሚሄድበት ከዚህ ዓለም የሚሰወርበት ጊዜ በደረሰ ጊዜ ለእነዚህ ለደቂቀ ነቢያት ለኤልሳዕም እግዚአብሔር ገለጸለትና ለሌሎቹም ገልጾላቸው ስለነበረ ሌሎቹ ደቂቀ ነቢያት ኤልሳዕን ጠርተው ወንድሜ፣ መምህርህን አባትህን ሊወስድ ነው፣ ይህን ነገር ታውቃለህ ሲሉ አዋውቃለሁ፣ ዝም በሉ። ዝም የሚል ሰው ጠፋ፣ ሁሉ ተናጋሪ ሆነ፣ ሁሉ አዋቂ ሆነ፣ ሁሉ አንባቢ ሆነ፣ ሁሉ ጻፊ ሆነ። በኤልሳዕ ዘመን ግን ሁሉ ምን አለ? ዝም በሉ እኔም ማውቃለሁ፣ እኔም ተርድቸዋለሁ መምሬ እንደሚወሰድ መምሬ እንደሚነጠቅ አውቅያለሁ፣ ዝም በሉ አለ። እሱ ያሰበው በልቡ አንድ ኃይለ ቃል ስለነበረ ማለት ነው። ከዚህ በኋላ ኤልያስ ቀስ እያለ ወደ ቀርሜሎስ ተራራ ሂጅ መስዋዕት ሰውቸልም ጣብሎ ኤልሳዕን ለመሸወድ ይነግረዋል። ስለዚህ ካንታ ልልይ ፈያው ጊዜ አብሔርን ከአንተ ጋር ሞታለሁ ከአንተ ጋር ወሰዳለሁ አለው። ከዚህ በኋላ ኤልያስ አሁንም ደጋግሞ ተናገረው ካንታ ለለይም አለ ካንታ ለለይም ሲለው ምን አደርጋለሁ ብሎ በልተከተለ ይሎ ወደ ዮርዳኖስ ሲሄዱ ዮርዳኖስን ወንዙን ያለ በርከው ሁለቱም ተሻገሩት። ከረና ወስዳና ለሰሙ ይሆነለት ነቢያት ወንዙን የተሻገሩት ባይሮ ዮርዳኖስን የተሻገሩት በአስማት አይደለም፣ በጸሎታቸው ነው በትንቢታቸው ነው። በመልካም ስራቸው ነው። በሃይማኖታቸው ነው። ስለዚህ ማንኛውም ሰው በሃይማኖት ሲኖር ራሱን መርምሮ መኖር አለበትና ኤልያስ ግን ሁሉም ትቶ እግዚአብሔርን ተከትሎ ይኖር የነበረ ነብይ ስለነበረ አይደለም ለራሱ የእሱ ጸጋ የእሱ ሀብት ለሌሎቹ ደቀ መዛሙርት ለሌሎቹ ደቂቅ ነቢያት ደቂቅ ነቢያት ለሌሎቹ ቅዱሳት ለሌሎቹ ሰዎች የሚተርፍ እንደሆነ አሁን በዚሁ በትምህርቱ ላይ እማየዋለን እንመለከተዋለን። ከዚህ በኋላ ኤልሳ ኤልያስን ተከትሎ ወደ ዮርዳኖስ ወደ ዮርዳኖስን ሁለቱም ተሻግረው ሲሄዱ፣ ከዚህ በኋላ ኤልያስም ዲያለ የምትለምነው ነገር ምንድን ነው? አሁን ንገረው ቶሎ በውጥረት ንገረኝ አለው። መምህሮ ወይም የምፈልገው አንድና አንድ ብቻ ነው አለ። የአንተ ክብር የአንተ ጸጋ የአንተ ሀብት እጽፍ ድርም ሆኖ እንዲጨመርልኝ ነው አለው። ከዚህ በኋላ ካየኝ ይጨመርልሃል፣ ካላየህ ግን ይወሰድብሃል አለው። ኤልሳዕም የነብዩ ኤልያስን አረማመድ እያየ እየተመለከተ አይኑ ከኤልያስ አልተለየም ነበር። እንደ ሰጎን፣ ሰጎን እንቁላሏን በማየት እስከ አርባ ቀን ድረስ ከአይኗ ከእንቁላሏ አይለይም ነበር ማለት ነው። ስለዚህ የኤልሳዕ አይንም እንደዚች እንደሰጎኑ ከኤልያስ ሰውነት ከኤልያስ አካል ላይ አልተመጠለም አልተነሳም ነበረ። ከዚህ በኋላ ትክ ብሎ እያየው ኤልያስ ከፍ እያለ ከፍ እያለ ሲሄድ የምትለምኝ ነው የምትለምነኝ ነገር ንገረኝ አለው። እጥፍ ጸጋ እንዲጨመርልኝ እፈልጋለሁ አለ። ኤልያስ እንዲህ አለው ያልከው ይሁንልህ፣ የለመንከው ይሳካልህ፣ በእግዚአብሔር ፈቃድ እጥፍ ጸጋ ይደረብልሃል አለው። ክብርና ምስጋና ለእሱ ይሁን። በዚህን ጊዜ የኤልያስ ጸጋ እጽፍ ብር ሆኖ ለኤልሳዕ ተጨመረለት። ኤልሳዕ ሲሰራ የነበረው ብዙ መልካም ስራ ነበረ። ሙት ያነሳ ነበር፣ ድውይ ይፈውስ ነበር በረከት ውስጥ ያበረክት ነበር። ሰማይ ይዘጋ ነበረ፣ ከዚህ ሰማይም ይከፍት ነበር። ዝናብ ያወርድ ነበር። በጸሎቱ ጠላቶቹን ብል ያደርግ ነበር። ኤልሳዕ ደግሞ የኤልያስ አውት እጽፍ ድር ሆኖ ሲጨመርለት ልክ የመምሩን አጽፍ ተቀብሎ አጽፉን ከተቀበለ በኋላ ዮርዳኖስ ሲሻገር የመምሩን አጽፍ ዘርግቶ በዚያ መርከብ አድርጎ ተሻገረ። ክብርና ምስጋና ለስሙ ይሆነልን። እኛንም በጸሎቱ ከባይ ኃጢአት ያሻግረን በባህር ኃጢአት ያሳልፈን በባህር ኃጢአት ውስጥ ነው ተዘፍቀን ያለነውና እግዚአብሔር ከዚህ አረንቋ ያውጣል የነቢዩ የኤልሳዕ አምላክ ይርዳል ከዚህ በኋላ ኤልሳዕ ተመልሶ ሲመጣ እነሆ ደቂቀ ነቢያት በልልታ ተቀበሉት በልልታ ተቀበሉትና ምን ተሰጣሉት የመምህሩ ኃይል ተጽፍዶ ደረበ ጽፍና ድርብ ሁኖ ተሰጥተኛ አላለው። ከዚህ በኋላ ኤልያስ አንድ ምውት አንስቶ ነበርና እነ ኤልሳ ደግሞ አራት ምውት አነሳ። ከደማ ምስጋና ለስሙ ይሁን። የኤልያስ አውት በኤልሳ ላይ ስላደረ አራት ምውት አነሳ። ካባቱ በልጦ ማለት ነው፣ አራት ጥፍሮለት ያውም። ከዚህ በኋላ የተራበች የተጠማች የነቢዩ አንድ ስሙ ያልተጠራ ነብይ የኤልሳዕ ዘመድ የሆነ ነበረ፣ ወይም የኤልሳዕ ባልንጀራ የሆነ ነበረ። እርሱ በሞት ተወሰደ። ልጆች ነበሩ፣ ጥዳር ነበረ። ከዚህ በኋላ እጋጣም እየተበደሩ የሚበሉበት ዘመን ነበረ፣ የረሃብ ዘመን ስለነበረ ያ የረሃብ ዘመን ካለፈ በኋላ ሀውቱም አልተመለሰም፣ እና እነሆ አባታቸው ሙቷል። ማንጥሮ ዙሮ ያበላቸዋል? ልጆቹ እናታቸው እያለቀሰች እያነባች ትኖር ነበር። ወደ ኤልሳዕ ሄደችና፣ እነሆ ባለዕዳ መጣና ልጆቼን ወስዶ ባሪያ ገበሬ ቢያደርጋቸው ነው፣ እንዴት ታደርገኛለህ? እነሆ ነቢይም ጓደኛ ባልንጀራ ነበር አለችው። ምንድን ነው የምትፈልጊ የምትለምንኝ? አላት። ምንም የለኝም በቤት የበጎር ጓዳ በጓዳ የለኝም። ስለዚህ አንተ ሁሉም ታውቃለህ የአንተ አምላክ ይርዳኝ አለች። እንግዲህ አሰረ ሂጂና ከጎረቤቶችሽም ከጎረቤቶች ከጎረቤቶችሽም ባዶ እቃ የሆነውን ሁሉ ተውሰሽ ወደ ቤትሽ አስገቢ። ከዚህ በኋላ ቤትሽን ከወደ ውስጥ ከነ ልጆችሽ ዝጊና ከዚህ በኋላ እነ የዘይቱ እቃ ይሞላል። ያን ባዶውን እያደር እያመጣሽ ከዘይቱ እቃ ወጣ ጌታ አስቀምጨዋለሽ አላት እንዳላቱም ሄደችና ወደ ቤቷ ልጆቿንም ወስዳ ቤቱን ዘግታ፣ ከዚህ በኋላ ያለውን ነገር ባዶ ባዶ ዕቃ አሁን ወደ ቤቷ ሰበሰበሽ ማለት ነው። በዚያ በቅጽበት ውስጥ የኤልሳ ጸሎት ደርቷት፣ የኤልሳ ጸሎት ከእሷ ጋር ስለነበረ ባዶ ቤቷ ሞላናት። ባዶ ዕቃ የነበረው ሁሉም እንደ በበረከት ሞላ። ከዚህ በኋላ ቤቴ ሞልቷል ብላ ለኤልሳ ነገረችው። ቤቶች ከሞላ ዘይቱን ውሰጂና ሽጠሽ ዕዳሽን ክፈል፣ አለ ዕዳሽን ክፈይ አለ። እሷም ዳን ከፍላ ልጆቿን በነቢይ ጸሎት ነፃ ወጣለች። እኛንም አምላካችን የነቢይ አምላክ ጸሎት ጸሎታችን ሰምቶ ነፃ ያውጣል። ስለዚህ የነቢዩ ታሪክ ባካጭ መርከረዝሙ ባጭሩ ሰዓት ስለሌለን ሰዓት ስለሌለን ጊዜያችንን አጭር ስለሆነ እነሆ የቅዳሴውን ሰዓት ስለደረሰ አባቶቻችንም ታቦተ ሕጉን ተሸክመው ስለቆሙ ይደክማቸዋል። ዋናው ትልቁ ነገር ግን የኤልያስ አምላክ እንዴት ይረዳናል። መበለቷ ረግቷል እና እኛንም መርዳት እንዳለበት አውቃችሁ ኤልሳዕ የበረከት አባት ኤልሳዕ የድነት አባት እንደሆነ ማወቅ ያስፈልጋል። ሌላውን ልፍ ብሎ ደግሞ እነ አስተምሮ ሲመለስ የሚያድርበት የሚያርፍበት አንድ ቤት ነበረ። በዚህ ሱናማ በምትባለው አካባቢ ማለት ነው። በዚህ አንዲት ሴት፣ የተባረከች ሴት እንደ ሳራ በእድሜ የረብዝ የሄደች ወይም እድሜዋ እንደ ሳራ የረዘመላት ታላቅ ሴት ነበረች። ግን ደግ ናት፣ እንግዳ ተቀባይ ናት፣ የአብርሃም ዘር ናት። ከዚህ በኋላ ምን አደረገች? እነሆ ነቢዩ ወደኛ ቤት እየመጣ ያድራል። ስለዚህ ለሱ የሚሆን ጸሎት የሚያደርግበት ቤት እንስራ፣ ሰገነት እንስራ አለት፣ ወንበር እናስቀምጥለት፣ አልጋም የሚያርፍበት እንስራ አለት ብላ ለባሏ እናከረችው። ቤቱ ተሰራ። ኤልሳዕ መጥቶ በዚያ ቤት ባደረ ጊዜ ለዚች ሴት ምን እናድርግላት ሆኖ እነሆ ደቀ መዝሙሩን ገያዝን ጠየቀው። አይ ሂድና ጠይቃት ሲለው ሂዶ ሲጠይቃት እኔ ምንም የጎደለብኝ የለም ብዙ ቤተ ዘመድ አለኝ አለችው። እዚህ በኋላ ግያዝ እንዲህ አላት፣ መምህሮኝ አንድ ጎደሉ አለባት እሷ ግን አልነገረችኝም፣ አለ ልዩላትም አለ። የኤልሳዕ አምላክም እንደሚሰራ ሁላችንም አስተው ነው። ልዩላትም ብሎ ግያዝ ለኤልሳዕ ነገረው። ንገራት፣ ጥራት አለው። እሷን መጣች፣ በነቢ ግፊት ቆመች፣ ልክ ለአብርሃም እንደተነገረው አመተ በየም ዘባህ የከብ ነው ለአብርሃም እንደነገረው እግዚአብሔር በቤቱ አጥሮ፣ ልክ ኤልሳም ደግሞ ያችን መበለት እንዲህ አላት፣ ከርሞን ጊዜ እነሆ እግዚአብሔር ልጅ ይሰጥሻል። ልጅ በጀርባሽ ታድ ያለሽ በከንፈርሽ ትስሚያለሽ አላት። አይኑ ኮድዷል፣ ሽማግሌውም አርጅቷል አለች ይሆናል የሚባለው በእግዚአብሔር ዘንድ ይሆናል። በሌላው የማይቻለው በማን ይቻላል? አለ በእግዚአብሔር ይቻላል እና ይሆንልሻል አላት። እሺ ኩነኒ ወከነት የለኒ ብላ ለወዳችን እንደተቀበለችው እሷም እሺ ብላ እጅ ነስታ ተመለሰች። በአመቱ ወንድ ልጅ ተሰጣት። ክብርና ምስጋና ለስሙ ይሁልል። ባጭር የኤልያስ አምላክ የኤልሳዕ ጸሎት ወንድ ልጅ ሰጣት። ልጇን ታቅፋ ደስ እያላት ስትኖር ልጁ እያኮበኮበ ቆሞ በሚሄድበት ሰዓት አባቱን ሊገናኝ ወደ እርሻ ወደ ማሳው ሲሄድ በህፃንነቱ እነ አጋጣሚ የዚያ ልጁ ታመመ። ልጁ ታሟልና ነው ሰጁ ብሎ አባትየው ነገራት። ለአንድ በሎ የሰጠውና በሎ ይዞት መጣ። በቤቱ ታቀፈችው፣ አየችው። ልጁ ወዲያውኑ ከጭማ እንደ ታቀፈችው ሞተባት። ሲሞትባት ወሰደችና ካልጋው ከሰገነቱ ላይ አስተኝታ ነቢዩ ከሚተኛበት ቤት አስተኛቸውና ቤቱን ዘግታ ወጣ። ወደ ባሏ እንዲህ አለችው፣ እነሆ አንድ ሎሌና አንድ አህያ ስጠኝ አለችው። ከዛ በቅሎ ተላከላት። አንድ ሎሌ የሚንገድ ይመራል ሎሌ ተላከላት። ቀጥታ ወደ ነብዩ ቤት ልትወር ስትነሳ ልወር ነው አለችው። ዛሬ እኮ ሰንበት አይደለም፣ ዛሬ እኮ ልዩ ባል አይደለም፣ ዛሬ በስራ ቀን ቤት ተሄጃለሽ አላት። እሄዳለሁ፣ እሄዳለሁ አለች። እዚህ በኋላ እንደሆ እንዳታዘገየይ ብላ ይብላ ሎሌውን ነገረችው እሱን ፊት ለፊት በቅሎውን እየሳበ እየመራ ወደ ነቢዩ ሰፈር አደረሳት ነቢዩ እነሆ በመንፈስ ቅዱስ ተገልጾለት ያቺ የሱናማዊ ሴት መጣች ነበልቷ ምን ሆና ነው ውጣና ተቀበላት ብሎ ደቀ መዝሙሩን ቢያዝላቶ ቢያዝም ወደ ውጭ ወጥቶ ሲቀበላት ምንፈልገሽ ነው ሲላት አንተን አይደለም ነምንፈልገው ነቢዩን ነው ነምንፈልገው ከነቢዩ አድረሰኝ አለች ወዲያውን ወደ ነቢዩ ቤት ደረሰች ነቢዩ እንዲያለ ሳይገባኝ እኔ ሳለምንህ ልጅ ሰጠኝ፣ እስክትታወቃ ከመከራ ላይ ጣልከኝ፣ ልጅ ቦተብኝ አለችው። እግዚአብሔር ከእኔ ይሁን ጉዳይ ሰውረታል አለ። እግዚአብሔር ይሁን ጉዳይ ከእኔ ሰውረታል። ህድና ዘንግ ዘህ ሂደህ ከልጁ ላይ አስቀምጠው። ምን አለች ግያዝ አስነሳውም ከዚህ በኋላ ነብዩ ከሷ ጋር ተከትሎ ወደ ቤቱ መጣ አስቀድሞ ገብቶ ነበረ እነሆ ዘንጉን ከልጁ ላይ ጣለው አስቀመጠው አልተነሳል ነብዩ እየወጠ መጣ ነቢዩ አንደበቱን አፉን ካፉ እጁን ከእጁ አድርጎ ከልጁ ላይ ጸለየ የኤልያስ አምላክ ከኤልሳ ጋር ነውና የኤልሳ አምላክ በኤልሳ አድሮ የሞተውን ልጅ ወዲያውኑ እነሆ በጸሎቱ በኤልሳ ጸሎት ልጁ ተነስቶ ዓይኑን ግልጽልጽ አድርጎ ልክ ለእናቱ ፈገግታ እንደሚሰጣት እንደ ድሮ አሁንም ሆነላት። ክብርና ምስጋና ለኤልሳ አምላክ ይወልደን። ስለዚህ እንግዲህ ኤልሳ ለዚች ለሱማናዊቱ መጀመሪያ የሚሰጣት አሁንም ሙቶ ነበረ። የእግዚአብሔር ታምር በቅዱሱ ላይ ይገለጻል። መንሽር እግዚአብሔር በላይ ለቅዱሳኑ የእግዚአብሔር ድንቅ ስራ በቅዱሳኑ ላይ ግልጽ ነውና፣ እነሆ በኤልሳ አድሮ የዛችን የመበለቷን ልጅ ከሙታን ለይቶ አስነስቶላታል። ይሄ በቀላሉ ጊዜ ስለሌለን እንጂ ብዙ ታሪክ መተረክ እንችል ነበረ። ቢሆንም ግን ለእናንተም የሚጠቅማችሁ አጭሩ ነውና ልቡናችሁ ሳይዘግ ሳይዝግ አንደበታችንም ሳይላሽ እናንተም ለሰሚ ጆሯችሁና ልቡናችሁ እንደሰጣችሁ በዚሁ የነብይን ታሪክ እናጠቃለልና ታላቁ ነቢይ ፍሬ የሚበላ ነቢይ ነው። ለዚህም ነው ጻድቅ እንደ ዘንባባ ፈራለም። የዘንባባ ፍሬ ለማንኛውም ከቀላ በኋላ ከጎመራ በኋላ እንደሚበላ ሁሉ የጻድቅም ስራ የጻድቅም የሃይማኖቱ ውጤት ለሁላችን የሚረዳን ዛሬ በቅዱሳኑ አማራጅነት በነቢዩ አማራጅነት በመላዊት አማራጅነት ጸንተን የምንኖረው በድንግል ማርያም ቃልኪዳን በክርስቶስ ቸርነት ጸንተር የምንኖረው የቅዱሳኑ ኖሮ የቅዱሳኑ ጸሎት እየረዳን ነውና፣ አሁን ቀጥሎ ቀጥሎ የቅዱሳኑ ጸሎት ይርዳን። የታላቁ ነቢይ የቅዱስ ኤልሳዕ እና ኤልያስ በረከታቸው ይደርብን። ስላድ ለእግዚአብሔር ይሁን።